በአብይ አህመድ ላይ ነፍጥ ያነሱም ሆነ ሌሎች የተለያየ ትግል የሚያደርጉ ኃይሎች ጋር ትብብር ማድረግን በተመለከተና በሌሎች መሰረታዊ ጉዳዮች ላይ ፋኖ ተላላኪ ነው ብለው ቆም ብለው ስራዬ ብለው የሚያስተጋቡትን ነው እንጂ ስጋትና ጠርጣሪዎች እኮ ሊነሱ ይችላሉ። አንድ ነገር ግን እርግጠኛ ምኳን አለበት። የትኛውም ትብብር የትኛውም አሊያንስ በምኞት የሚደረግ ነገር አለው። ወደ መሬት ሲወርድ ትብብሮች መሬት ሲነኩ የሚደረጉ ስምምነቶች ይኖራሉ። ይሄ ኦቤስ ዝም ብሎ በሚኞት በምናምን በመሀላ በምናምን እኮ አይደለም። አልከዳህም፣ አትክደኝም ተባብለሽ በሚደረግ መሀላ አይደለም። የጋራ የምትይው ኮዝ አለሽ፣ የጋራ የምትይው ጠላት ይኖራል፣ የጋራ የምትይው ወዳጅ ይኖራል። በእነዚህ መሰረታዊ ጉዳዮች ላይ ስምምነት ላይ መደረስ አለበት። ይሄ ተገቢ ጥያቄ ነው። አሁን ባለው ነባራዊ ሁኔታ አብይ አህመድ ጠላታችን ነው ብለው በአብይ አህመድ ላይ የተነሱ የፖለቲካ ኃይሎች ጋር መነጋገርና መተባበር ያስፈልገናል ስንል የተሸከምነውን የአማራን ሕዝብ የህልውና ጥያቄ ልናስመልስ የተነሳንበትን ዓላማ ኮምፕሮማይዝ እናደርጋለን ማለት አይደለም። አንድ ነገር ግልጽ መደረግ ያለበት በዚህ ረገድ እስካሁን ባለው ሁኔታ ለምሳሌ የኢትዮጵያ የፌዴራል አሬንጅመንት፣ ኢትዮጵያ ሉዓላዊነት፣ ሌሎች ሌሎች ነገሮች ትላልቅ አጀንዳዎች ሊኖሩ ይችላሉ። በእነኝህ አጀንዳዎች ላይ እንዲህ እናደርጋለን እንዲህ ነው የሚሆን እንዲህ ይደረጋል የሚባል ነገር በድብቅ የሚደረግ ነገር የለም። ለህዝብ ግልጽ የሚደረጉ ለህዝብ ይፋ የሚደረጉ ነገሮች ይኖራሉ። በቅርቡ ወይም ወደፊት ማለት ነው። ጊዜው ሲደርስ እነዛ ነገሮች ከህዝብ ጀርባ ተደብቀች የምታደረጋቸው ሆን ብለን ነው የምንናገረው። ገና ከመጀመሪያው ይህንን ትርክት አየሩን እንዲ ስናረግም አስበንበት ነው ንግግር ያደረግነው እንጂ እንደተባለው ሚዲያ ላይም ሌላም ላይ ምንም አለማለት ይቻል ነበር። ነገር ግን ይህ ትግል የህዝብ ትግል የግለሰቦች ወይም የሆነ ቡድን ወይ የሆነ ድርጅት ብቻ አይደለም፣ የአማራ ህዝብ ትግል የአማራ ህዝብ ትግል ደግሞ በዘላቂነት በአሸናፊነት እንዲጠናቀቅ ለኢትዮጵያ ሰላም እና ህልውና የራሱን ድርሻ እንዲወጣ መሰረታዊ የሚባሉ ነገሮች ላይ የጋራ ነገር ያስፈልገናል ተብሎ ይታመናል። ወደ እነዛ ነገሮች መጠን የተባለ ነገር በሌለበት ገና ለገና በግምት ገና ለገና የሆነ ዘመን መንግስት የነበሩ አደረጃጀቶች ናቸው፣ የሆነ ዘመን የሆነ አቅም ያላቸው እነኛ ሀይሎች ናቸው በሚል ፍርሃትና ስጋት ላይ የተንጠለጠለ ፍረጃ ስለሆነ ነው ነገሩ ተገቢ አይደለም ብዬ ልናገር የተገደድኩት። የፋኖ አደረጃጀትን በተመለከተ እንደተነሳው ከብዙ ውጣ ውረድ በኋላ አሁን ላይ ፋኖ ሁለት ድርጅት ነው ያለው፣ አፋ ባህና አፋድ የሚባሉ ሁለት አደረጃጀቶች ነው ያሉት። እንግዲህ በጊዜ ሂደት እነኛ አደረጃጀቶች ደግሞ ወደ አንድ ማዕቀፍ ወደ አንድ ወጣት ደረጃጀት መጣው የተሻለ ነገር ይኖራል ተብሎ ይጠበቃል። እንደው መሰረታዊ የሚባል የተወሰኑ ቴክኒካል ጉዳዮች ካልሆኑ በስተቀር መሰረታዊ የሚባል የሪዮት ዓለም የሌሎች ዋና ዋና ጉዳዮች ልዩነቶች የጎሉ ባለመሆናቸው ምክንያት በአማራ ሕዝብ ሁሉም እንግዲህ ሌሎች አደረጃጀቶችንም ሰነዶች ምናምን ለማየት ሞክሬያለሁ። ስለዚህ እነዚህን ለማየት እንደሞከርኩት በዋናነት በኢትዮጵያ ህሉና ላይ በአብይ አህመድ ላይ ነፍጥ ያነሱም ሆነ ሌሎች የተለያየ ትግል የሚያደርጉ ኃይሎች ጋር ትብብር ማድረግን በተመለከተ እና በሌሎች መሰረታዊ ጉዳዮች ላይ ይህ ነው የሚባል መሰረታዊ ልዩነት የለም። ቆሞ የሚጠብቀን ጠላት ስለሌለ ቁሞ የሚጠብቀን ትብብርም ስለሌለ የራሳችን የውስጥ ስራ የቤት ስራ እየሰራን ጎን እንደ ጎን ደግሞ ከሌሎች ኢትዮጵያውያን ጋር የምንተባበረበትን ፕላትፎርም ማዘጋጀት ተገቢ ስለሆነ በዛ መንገድ መታየት አለበት ብዬ ነው የማምነው። ከዚህ በፊት እንግዲህ እንደሚታወቀው ኢትዮጵያ የሊግ ኦፍ ኔሽን እና የአፍሪካ ህብረት መስራች ሀገር በመሆኗ ምክንያት ከዚህ በፊት የተጠቀምባቸው የነበሩት የዲፕሎማሲ መንገዶች እነዚህ ዓለም አቀፍ ኖርሞችና አሰራሮች መርሆችን መሰረት አድርጋ ነው አጠቃላይ የዲፕሎማሲ ስራዋን ትሰራ የቆየችው። እውነት ለመናገር የአጠቃላይ የዓለም አቀፍ የዲፕሎማሲ አካሄድም ይህንን መሰረት ያደረገ ነበረ። በዚህም መሰረት በተለይ እንደ አንድ ፋውንዲንግ ሜምበር እንደመሆኗ በሁሉም ዓለም አቀፍ ተቋማት ውስጥ ዓለም አቀፍ የዲፕሎማሲ ተቋማት ውስጥ ኢትዮጵያ መስራች አባል ሀገር ከመሆን ባለፈ ፕሪንስፕሎችን እንደ ኮሌክቲቭ ሴኩሪቲ ወይም ደግሞ የጋራ ደህንነትን የሶቨርኒቲን በተመለከተ ጭምር በተለይ በጣሊያን ሁለተኛው ወረራ ዘመን በሊግ ኔሽን ለመፍረሱ ምክንያት የሆነው አንደኛ የኢትዮጵያ ሶቨርኒቲ በመነካቱ ምክንያት ከመሆኑ ጋር ተያይዞ እንደነኚህ ዚ ኮሌክቲቭ ሴኩሪቲ እና መሰል ዓለም አቀፍ መርሆችን የዲፕሎማሲ መርሆችን ያበረከተች ሀገር ጭምር ነች እና የኢትዮጵያ ዲፕሎማሲ መስመር የነበረው ትልቁ የዲፕሎማሲ እርሸዋ እንግን ተቋማትን መጠቀም አፍሪካ ህብረትን፣ የተባበሩ መንግስታትን እና ሌሎች በእነዚህ ስር ያሉ ድርጅቶችን የመጠቀም የነበረው አሁን ባለንበት ነባራዊ ሁኔታ ይሄ የዲፕሎማሲ አካሄድ በብዙ መንገድ ተቀይሮ ነው ያለው። በተለይ የጋራ መልቲላተራል ከሆነ አፕሮች ይልቅ ወደ ባይላተራል እየተቀየረ የሰጠው መቀበል አይነት ትራንዛክሽናል እየሆነ እኔ የመጣው በተለይ ገንዘብን ሚሊታሪን ማዕከል እያደረገ ነው የመጣው እና በብዙ መንገድ መልኩን ቀይሯል። በአብይ አህመድ የዲፕሎማሲ አቅም፣ በአብይ አህመድ ሀገር የመምራት አቅም ቀይ ባህርን ያሳካል፣ ያመጣል ብሎ ማሰብ በእኔ በኩል አሁንም በዛው ከዚህ በፊትም ስለው እንደነበርኩት የዋህነት ነው ብዬ ነው የማስበው። በዚህ ጨዋታ ውስጥ በዚህ በጣም ዳይቨርሲፋይድ በሆነ በጣም ቴክኒካል በሆነ ጨዋታ ውስጥ አብይ አህመድ ምንም ነው ብዬ ነው የማስበው። ለምን? አንደኛ ነገር የሚሰጠው ነገር የለውም። ሁለተኛ ቀይ ባህር ላይ ቀጥተኛ የሆነ ኢፌክቲቭ ኮንትሮል በሌለበት ሁኔታ እዛ ጨዋታ ለመጫወት የሚያበቃው አንዳችም ነገር አለ ብዬ አላስብም። እንደተባለው ከዚህ በፊት ሲያነሳ የነበረው ለዳይቨርሲ ነው። በተለይ የአማራን ህዝብ እንደነዚህና መሰል የፖለቲካ አጀንዳዎች በማታለል ከዋናው ትግል ለመነጠል አስቦ ዳይቨርት ለማድረግ አስቦ አጀንዳ ለመውሰድ አስቦ የሄደበት ነገር ነበረ። የአማራ ህዝብም ሆነ ሌላው ኢትዮጵያዊ በዚህ ጉዳይ ላይ እንደማያዳምጠው ሲያውቅ መልሶ እንግዲህ ነገሩን በጣም እስኬሌት አድርጎ በጣም ከፍ አድርጎት እያንዳንዱ ጀነራል ወይ እያንዳንዱ አመራር ሌላው ሰው እንዲናገረው በማድረግ ነገሩን ከፍ የማድረግ ነገር እና የማጦት ነገር ይታያል። በምን መንገድ ይጠናቀቃል ያልሽ እንደሆነ ልክ ከዚህ በፊት ሶማሌላንድ ጋር የነበረው ስምምነት አለ። ለሶማሌላንድ እውቅና ሰጠን የባህር በር እናገኛለን ተብሎ ሲደልቅ፣ ሲፎከር፣ ማሲንቆ ሲገዘገዝ የነበረበትን ዳንኪራ ሲመታ የነበረበትን ጊዜ አንረሰው። ዛሬም ያንኑ እየደገሙ ያሉ ወገኖች አሉ። ወገባቸውን አስረው በአብይ ወደ ሙዚቃ ዳንኪራ የሚመቱ አሉ ክብ ሰርተው የሚያጨበጭቡለት አሉ። ሙዚቃውን ሲቀይረው አብረው ጸጥ ይላሉ። ተመልሰው በምን መንገድ ነው ሊያቆመው የሚችል ይህን ነገር ያልሽ እንደሆነ የሆነ ገላጋይ እያፈላለገ ይመስለኛል። ልክ ቱርክ ማን ነው ፕሬዚዳንት ኤርዶጋን አንካራ ላይ ጠርቶ ከሶማሊያ ፕሬዚዳንት ጋር ሲያጨባብጠው ጸጥ እንዳለው ልክ እንደዛ ጸጥ የሚያስብለው አካል እየፈለገ ሀፍረት ውስጥ ሆኖ ይመስለኛል። ያው እንደ ጎረምሳ ዝም ብሎ ለማይደባደብ ነገር ግን ሰፈር ውስጥ ባላንጋራዊ ነው ብሎ የሚያስበውን ሰው ሲያይ እንደሚያንገራግር ጎረምሳና ገላጋይ እንደሚፈልግ በጎን ደግሞ ግለሰቦችን ሲያይ እንደሚጮህ አይነት ጎረምሳ እያደረገው ነው ያለው። እነኚህ ተከፋዮቹ፣ አንዳንዶቹ ደግሞ ፖለቲከኛ ነን ብለው ነገር ግን ፖለቲከኛ ያልሆኑ ፖለቲካም ያልገባቸው ሰዎች አብረው ሲያሟሙቁ አብረው ሲያጨበጭቡ እናያለን። ያለን የምታስታውሽ እንደሆነ ያንም የሶማሊላንድ ስምምነት ተብሎ የተባለ ጊዜ ምሁራን ተብዬዎቹ ቀርበው የስምምነቱን ሕጋዊነት፣ ተገቢነት፣ አስፈላጊነት፣ ታሪካዊነት በኢቲቪ እና በፋና ሲተነትኑ ነበረ። ያ ስምምነት በአንካራው ስምምነት ሲሰረዝም መልሰው ያንኑ ነገር ተገቢነቱን ሲያስረዱ ነበር። ዛሬም ያንኑ ነገር የሚያደርጉ ሰዎችን በተለያየ መንገድ እየሰማን ነው ያለ ነው የሶማሊላንዱን አጀንዳ በዘጋበት አግባብ አጀንዳውን ይዘጋዋል ብዬ ነው የማምነው፣ በእኔ በኩል። ከዛ በተረፈ እነኝህ ቅድም ስጀምር የጠቀስኳቸው የፖለቲካ ተዋንያን እንደ ዩናይትድ አረብ ኤምሬት፣ እንደ ካታር፣ እንደ ሳውዲ አረቢያ እና ሌሎች ከነኝህ ጀርባ ያሉ የፖለቲካ ኃይሎች ያሉ ሀገራት ያሉ ትላልቅ ጉልበት ያላቸው ኃይሎች ባሉበት ነባራዊ ሁኔታ አብይ አህመድ ቀይ ባህርን በጦርነትን በዲፕሎማሲ የሚማስመለስ አቅም የለውም። እንደሌለውም ጠንቅቆ ያውቃል። ስለዚህ የፈለገው አጀንዳውን እንዳነሳሁት በአንድ በኩል ለዳይቨርሽን ያመጣው አጀንዳ መልሶ ለራሱ አደጋ ስለሆነበት በአካሄድ ስላደረገበት እሱን የሚዘጋበት መንገድ ፍለጋ ላይ ነው ያለው። እሱን በሆነ ስምምነት ወይ በሆነ ማዕቀፍ በሆነ መንገድ ለመዝጋት ሩጫ ላይ ነው ያለው ሀፍረት ውስጥ ስላለ። ከዛ በተረፈ ይህን ማድረግ የሚችል ሰው አይደለም። እንደሚታወቀው የአብይ አህመድ የዲፕሎማሲ ስልት በጣም አስቂኝ ነው። እንወይ ቀለበት ማሰር ነው፣ ቆሎ ማዘግን፣ ብብት ስር መለጠፍ፣ ትከሻ ማሻሸት፣ ወላሂ ወላሂ ብሎ መሀላ መግባት፣ መኪና የንዱ አዲስ አበባ ማስጎብኘት፣ በአንድ በኩል ደግሞ ለአሜሪካ ሞታለው ማለት ከዚህ ያለፈ ነገር አይደለም። በዚህ በጣም ብዙ ስልት በሚጠይቅ ጨዋታ ውስጥ አብይ አህመድ እነኚህን ስልቶች ይዞ ቀይ ባህር ጫፍ ላይ ይደርሳሉ ማሰብ እኔ ራስን ማደንዘዝ ነው ብዬ ነው የማስበው። በዛ በኩል በወታደራዊ ሂሳብ የምትይው፣ በዲፕሎማሲ ሂሳብ የምትይው፣ አብይ የሚያሳካው ነገር የለም። የኢትዮጵያ ሕዝብ በእርግጥም እንዲህ አይነት ትልልቅ ጉዳዮችን የሚፈልግ ከሆነ እንዲህ አይነት ብሔራዊ አጀንዳዎችን የሚፈልግ ከሆነ በራሳቸው የውስጥ ሰላምን የሚፈልጉ አጀንዳዎች ናቸው እነዚህ፣ ትብብርን የሚፈልጉ ናቸው ውስጣዊ መረጋጋትንና ሰላምን አንድነትን የሚሹ ትላልቅ አጀንዳዎች ስለሆኑ በእነኛ አጀንዳዎች ላይ ከመቀለድ ይልቅ ለዚህ ጸር የሆነውን ለሀገር ውስጥ ሰላም ደህንነት፣ ለህዝብ መረጋጋት፣ ለኢትዮጵያ አንድነት ጸር የሆነውን የአብይ አህመድን አገዛዝ ማስወገድ ላይ ነው ማተኮር አለበት ብዬ ማስበው በእኔ በኩል እኔ ለአንድ ሀገር ያውም ኢትዮጵያን ለሚያክል ሀገር የባህር በር አያስፈልገውም ወደብ አያስፈልገውም ብሎ ማሰብ ከኛ አይደለም ከማንም የሚጠበቅ ነገር አይደለም። አንድ ሰው ልብስ አያስፈልገውም ምግብ አያስፈልገውም መጠለያ አያስፈልገውም ልትይ እንደማትይው ሁሉ አንድ ሀገር፣ አንድ ትልቅ ሀገር ወደብ አያስፈልገውም ብለሽ ልጨመድም አትችይም። ምንም ይሄ ጥርጥር ጥርጥር የሌለው ጉዳይ ነው። ነገር ግን ይሄ ትልቅ አጀንዳ መቀለጃ መሆኑ ነው በእኛ በኩል በጣም የሚያሳዝነን። በዚህ ቀልድ ውስጥ ደግሞ ብዙዎች ራሳቸውን አስገብተው የሞኝ ጨዋታ ሲጫወቱ ማየት ያሳዝናል። በባጫ ደበሌ እንግዲህ አምባሳደሩ ነው። ኬንያ የተቀመጠ ሰው። በባጫ ደበሌ ወጥቶ እንደ አክቲቪስት በሚያወራው በዩትዩብ ወይ በቲክቶክ ላይ በሚያወራው ወሬ ነው እንዴ ቀይ ባህርን የሚያክል ግዙፍ አጀንዳ የሚመለሰው? ለምንድን ነው በዚህ ልክ መቀለጃ የሚሆነው? አጀንዳው በጣም ትልቅ አጀንዳ ነው። ትልቅ ጉዳይ ነው። እንደተባለውም የሕዝብ ጉዳይ ነው። ነገር ግን በእንዲህ አይነት ቀልዶች ነው ወይ ወይም ደግሞ ለአብይ አህመድ የስልጣን ማራዘሚያ የአብይ አህመድ ወንበር እንዲራዘም ተብሎ ነው ወይ ቀይ ባህር የባህር በር አጀንዳ የሚሆነው የሚለው ነገር ነው ሰው በድጋሚ ማጤንና ማሰብ ያለበት። በማይሆን ነገር፣ ሊሆን በማይችል ነገር እያላገጡ ነው እነኚህ ሰዎች። የአማራን ሕዝብ ወደብ የከለከለ መሪ ወደብ ያመጣል ብሎ ማሰብ ምን አይነት የዋህነት ነው? የራሱን ህዝብ በድሮን እየጨፈጨፈ ያለ በጅምላ ጨራሽ መሳሪያ እየጨፈጨፈ ያለ እርስ በእርሱ እያዋጋ ያለ በራሱ ሀገር ላይ አማጽ ኃይል እያደራጀ ያለ እንደ አፋር ላይ የተደራጀ አማጽ ኃይል እኮ ሰሜን ሁሉ ላይ ፋኖን ተዋግቷል። በነ ኮሎኔል ብርሃን የሚመራ ስለዚህ በራሱ ሀገር ላይ መንግስት የሚለው አካል ስፖንሰር እያደረገ ሀገሩን የብጥብጥ ማዕከል እያደረገ ባለበት ሁኔታ ውስጥ በየትኛው የዲፕሎማሲ አቅም በየትኛው የወታደራዊ አቅም ነው የባህር በር ሊያመጣ የሚችል? ለምንድን ይህንን ነገር የምናነሳያች እንደሆነ አላማውን ጠንቅቀን ስለምናውቅ በዚህ አጀንዳ በማላገጥ በነገራችን ላይ በጣም ብዙ ነገሮችን ሞክሯል አብይ አህመድ በዚህ ዓመትም ጭምር የህዳሴ ግድቡ ሲመርቅ በእንባ ዘለላ በማሳየት ጀመረ። ከዛ ኬሚካል የማዳበሪያ ፋብሪካ የምን ከዚህ በፊት ይነሳበት የነበረውን የዚ የብልጭልጭ የምናምን ፕሮጀክት ትቻለው በሚል ትልልቅ ፕሮጀክቶችን እንደሚያሳካ አድርጎ እያቀረበ ያለው ስልጣኑ ላይ ለመቆየት የሚያደርገው መፍጨርጨር ነው። በዋናነት የአማራን ሕዝብ የህሉና ተጋሎ የፖለቲካ ስራ ለመስራት ታስቦ የሚደረግ መሆኑን ጠንቅቀን ስለምናውቅ እንጂ ኢትዮጵያ ምን እንደሚያስፈልጋት ትናንትና አባቶቻችን አሳክተው አሳይተውናል። በነሱ መንገድ ወይም ከዛ በተሻለ መንገድ ይሄ ትውልድ ማሳካት የሚችለውን ነገር አብይ አህመድ የተባለ አረመኔና ወንበዴ ሲያላግጥበት ማየት። ኢትዮጵያ ትልቅ ሀገር ነች፣ ትልቅ ክብር ያላት ሀገር ነች። እንዳነሳሁት ንግግራችን ስንጀምር በዲፕሎማሲ ነገር የነበራት ተሰሚነት ትልቅ ነው። ያንን ትልቅነቷን እጅግ በሚያንኳስስ መንገድ በሚያሳንስ መንገድ የጊዜውን ፖለቲካ የጊዜውን የኃይል አሰላለፍ ነባራዊ ሁኔታውን ባልተረዳ መንገድ ሕዝቡን ለማታለል ሕዝቡን ሆን ብሎ በእንዲህ አይነት ጉዳዮች አጀንዳ በማድረግ ትልቁን አጀንዳ ሲያሳንሰው ትልቁን አጀንዳ ኢትዮጵያን እንደ ተንኳሽ ሀገር እንድትታይ ማድረጉ ተገቢ አለመሆኑን ለማስረዳት የምናነሳው መሆኑን መረዳት አለባቸው፣ እንዲህ አይነት ቅሬታና እንዲህ አይነት መሾድ ውስጥ ያሉ ወገኖቻችን ማለት ነው። አመሰግናለሁ። አውቃለሁ መራር ነው መራብ መጠማት። አውቃለሁ መራር ነው መራብ መጠማት